የተሰጠኝ ነው ሰጠኝ ማሽን ነበር፣ እሱንም ሰጣ። አልሐምዱሊላህ፣ ይኸው ቪዲዮው ራሱን ያፋጣው አላቆ ራሱ አፋጣ። አንደኛው ሰደበኝ፣ አብሮ የሚያጠጣን ነበረው ቤት እነሳግረው ሆይ ሆይ የሚል ነበረው። መጀመሪያ ቪዲዮ የለቀቀው ሰውዬ እሱ ሰደበኝ፣ በቃ ሰደበኝ፣ በቃ አሰላሙአሌይኩም ወረህመቱላይ ወበረካቱሁ ውድ የተከበራችሁ ውድ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው? እኔ አለሁ አልሐምዱሊላሂ። እንግዲህ ዘውጁና የሚል ፕሮግራም በአሁኑ ሰዓት ሚዲያውን እያንጋጋው ይገኛል ማለት ነውና፣ እንግዲህ እኔም የራሴን ሀሳብ ጣል ለማረግ ቢቅ ብያለሁ። ሀሳቢ ከተስማማችሁ ላይክ አድርጉና አሳዩኝ፣ ካልተስማማችሁ እድስ ላይክ አድርጉ። ሁለቱን አጀንዳ ነው ይዤ የመጣሁት። ተቃዋሚ አልተቃዋሚ ደጋፊ ማለት ነው እና፣ ለምንድን ነው የምደግፈው? በምን መንገድ ነው የሚደግፈው? ዘውጁና የሚለው የሚለውን ፕሮግራም ለምንድን ነው የምደግፈው? እንግዲህ እኛ አረብ ሀገር የምንኖር ሴቶች ብዙ ነገሮችን እያየ ነው ነው ብዙ ነገር ዘንቦ ዘንቦ ዘንቦ ዘንቦ እየባረብን ነው ማለት ነው። ስለዚህ እንደዚህ አይነት ነገር ለምን አይነት ሴቶች መዘጋጀቱ በጣም አሪፍ ነው ብዬ ያሰብኩት፣ ምክንያቱም አንድ ነገር ጠለቅ ብለን ሳናየው ሀሳብ መስጠት ጥሩ አይደለም። ለምንድን ነው የተዘጋጀው? ምን ምንን ያካትታል? ማንን ማንን ያካትታል ብለን ማሰብ አለብን ማለት ነው። ዝም ብለን በእንትን ተነስተን እንደዚህ ከመቃወም ያቃላችሁ፣ ህጋዊ ነው ወይ ህጋዊ አይደለም ወይ፣ ይህንንም ማረጋጋጥ አለብን ማለት ነው እኔ ህጋዊ ነው ወይ? አዎ በሸሪያ ፍርድ ቤት ተፈቅዶልን ምናምን ሸሪያ ፍርድ ቤት ያው ህጋዊ ነው። ሸሪያ ፍርድ ቤት ደግሞ ህጋዊ ያልሆነ ነገር ይፈቅዳል ብዬ አላስብም። ትላንትና እንግዲህ ዘውጁና የሚሉ ፕሮግራሞች በተለያዩ እንትኖች ተቀርበው እየተወያዩ እየተጠየቁ ነበረ ለምን እንዲት ታረጋላችሁ? ኬት መጣላችሁ? ብለው እየተጠየቁ ነበረ። እኛ ያው ፍቃዱን የወሰድ ነው ከሸሪያ ፍርድ ቤት እንትን ነው የወሰድ ነው ነው ብለው ያወሩትና ሰው ምን ለማለት ፈልጌ ነው? እንደዚህ ከሆነ ሎና ክል ሴቶች አሪፍ ነው። ለምን አይነት ሴቶች ብላችሁ ብትጠይቁኝ አረብ ሀገር ላሉ አንድ ቀን ተጀናጅ ነው። አስር አመት የሰሩበት ብር ተዘርፈው ለሚቀሩ አንድ ቀን ተጀናጅ ነው። መተው አርግዘው ጥለዋቸው የሚጠፉ ለሚጠፉ ሴት ልጅ እንደ ቆሻሻ አርገው ለሚያዩ ወንዶች ሴቶቹም ደግሞ ከማንም ከማያውቁት ምንም ማስረጃ ሳይኖራቸው ያገባሻለው በሚል ቃል ብቻ ህይወታቸውን ምስቅልቅል ያወጡ ህይወታቸውን እስከ ማጣት ድረስ የሚደርሱ ብዙ እህቶች አሉ ማለት ነው። የፈለገውን ካረገ በኋላ የፈለገውን ያሸውን ካረገ በኋላ እሱም ህይወቱን ይመራል፣ እሷም ህይወቷ ምስቅልቅል ይወጣል ማለት ነው። ወንድ ልጅ ወንድ ነው፣ የሆነ ያክል ቻንስ ሊኖረው ይችላል። ሴት ልጅ ግን አንዴ ራሷን ካረከሰች በኋላ በቃ ረከሰች ነው። ምናልባት ምናልባት ጎበዝ ሆና ከትላንት ቦታ ፈቀቅላለሁ ብላ ጀግና ሆና ፈቀቅ ካለች ከትላንት ቦታ ተምራ ከተነሳች እንጂ ብዙ እህቶች ደግሞ ይሄንን አያረጉ ይወጥቃሉ ነው። በቃ ካሁን በኋላማ ለእኔ ምንም ጥቅም እንደሌለኝ አርገው ነው የሚያዩት፣ ራሳቸውም ማለት ነው። ስለዚህ ለእንደዚህ አይነት ሴቶች ምንም ምንንም ማንንም ምንም ማስረጃ ሳይዙ ምንንም ነገር ሳይዙ ፊጥ ብለው ሄደው በወንድ ስር ለምሽ ለጠለጡ ወንዶች ሴቶች ይሄ ነገር በማስረጃ የታተመ ስለሆነ፣ ቢያንስ ቢያንስ በማስረጃ የታተመ ቢሆን ቢያንስ ቢያንስ ሚዲያ ያቅላቸዋል። አሁን ችግር ስለ በሚዲያ ስለተጋቡም ነው ሚዲያ ላይ መጥተው በደለኝ በደለችኝ ብለው የሚያወሩት ማለት ነው። ለነዚህ አይነት ሴቶች ይሄ እኔ ደግፈዋለሁ። ቢያንስ የሆን አክል ይቀንስላቸዋል። ቢያንስ እንደ ይሄ በዚህ ሁሉ ሰው እኮ ነው ተገባ እንትን ብዬ የተጋባ ነው ወዴት ሻሻለው ብሎ ሊያስብ ይችላል ማለት ነው። ማንም በስልክ ብቻ ማንም እንትን ሳይል አንድ ቀን ሀሎ ከተባ በተባ ብለው መተው ያሉሆነ ቦታ ከሚወጡ ለሚወጡ ሴቶች ይሄ ነገር ይሻላቸዋል ብዬ እኔ በዚህ ነገር ለላረባ አገር ላሉ ሴቶች ያው አረባ አገር ያሉ ሊሆኑ ይችላሉ፣ ግን አገር ያው ቤተሰብ ባጠገባቸው ሆኖ ይህን ብዙ አይደለም ግን በተለይ ያው ርቅ ያለው በሰው ሀገር የአረብ ሀገር ስለሆነች ማንም የሚቆጣጠራት ስለሌለ እንደዚህ የሚሆኑ እህቶች አሉ። ብዙዎቻቸውን ደግሞ እያየ ነው ነው ሚዲያ ላይ ወጥተው ከአዳኝ ጥሎኝ ጠፋ እንደዚህ ሆነ በቃ እያየ ነው ነው እያለቀሱ ቀን በቀን እያለቀሱ እያየ ነው። ለነዚህ አይነት ሴቶች ይሄ ነገር ይሻላል ብዬ ነው ማስበው ማለት ነው። እነሱ አሁን ስለ ክብሩ ክብራቸውን እነሱ መጀመሪያ ጥለውታል። እነኚህ እንደዚህ አይነት ሴቶች ማለት ነው። ጥለውታል እኮ ክብራቸውን፣ አይደለም የቤተሰብን ክብር፣ የራሳቸውን ክብር ጥለው ነው እየተጓዙ ያሉት በህይወታቸው ላይ ማለት ነው። ስለዚህ ይሄ ነገር ለነሱ ይጠቅማቸዋል ብዬ ነው እኔ የደገፍኩበት ምክንያት፣ እንደዛ ደጋፊ የሆንኩበት ለነዚህ አይነት ሴቶች ማለት ነው። ተቃዋሚ የሆንኩ ሴት ተቃዋሚ የሆንኩት ደግሞ ሴት ልጅ የራሷ የሆነ ሀያ ሊኖራት ይገባል ማለት ነው። ቢያንስ በሴት ልጅ በወንድ ልጅ ልትጠየቅ ይገባል። እንደዚህ ሚዲያ ላይ እንደ የኦንላይን እቃ ባልተፈልጉ እንትን ስል በጣም እጅግ እንትንላል። ወላሄ በጣም በቃ ይከብዳል። እንደ አንድ ሴት ልጅ በራሷ ሀያ ናት። በቃ ለራሷ ሀያ ማድረግ አለባት። እንደዚህ በኦንላይን እኔ እንጃ ይከብዳል፣ በጣም ወላይ የቤተሰው ክብር የቤተሰው ክብሩን ምናምን አው እሱ እነሱ ከጨረሱ በኋላ ያው የሽሚያ ግሌ ይሄዳል። እንደዚህ ሊሆን ይችላል። ግን ደግሞ እሷ የእሷ ክብር መክበር መጀመሪያ ያኔ እሷ ናት ደል የምታገባው፣ እሷ መገነባት አለባት ክብሯን። ማንም ነገር ወላህ እኔ ማያ ከብረኝ ወንድ ለእኔ ምን አረግልኛል? ዛሬ ያላከበረኝ ነገ ያከብረኛል ብዬ ደግሞ መጠበቅ ዘበት ነው ማለት ነው። ስለዚህ ከምንም በላይ ክብር ክብር ይሻላል ማለት ነው። ምንም ሚዲያ ላይ እንዴ ሺ እን የሚጠልበው ልብስ አደረጋችሁ ትሳ ወላህ እንደዛው እኮ ነው። በቃ ባል ጣልባችሁ እንዳመጣችሁ ነው። በቃ ይሄንን አስቡት። ወላህ እንደዚህ ብላችሁ አስቡ። ማንኛው እኮ እንቁነን እኛ ሴቶች ወላሂ እንቁነን። ራሳችንን ካከበርን ወላሂ፣ እንዴ ምን ነው ራሳችሁን ይሄንን ያክል አራከሳችሁ ሚዲያ ላይ ባል ፈላጊዎች? ምን ነው እያገቡትስ እያየነው ነው አይደል? እንዴ እያረሩ ውይ ለምን አገባው? የዛሬ አመት ካገቡት የዛሬ የዛሬ አመት አግብተው ዛሬ ፊት ለፊት ከአጋጣሚ ፊት ለፊት ወጣ፣ በስንቶቻቸው ፊት ለፊት ወጣ ብታያት፣ እንዴ ጓደኛሽ የገዛ ከዛ ጓደኛሽ እንዴ እቺ እቺ ናት ወይ ብለሽ መልኳ እስከሚጠፋብሽ ድረስ ታቀላጭ። ስለዚህ ለባሊ ለባሊ ያኔ የለኔ እንጃ ለባል ይህንን ያክል መዝገብገብ ጥሩ አይደለም። ያኔ ትዳር ማድረግ ጥሩ ነው። ሲጀመር ደግሞ ትዳር ካላህ ነው የሚሰጠው። አንቺ ኦንላይን ስለፈለግሽ ኦንላይን ስለተንገበገብሽ አይደለም። ወላሂ፣ ትዳር ከፈጣሪ ነው ከአላህ ነው። ዛሬ ኦንላይን እንደዚህ ዘውጁና ብለሽ ተጋባሽ፣ ይኸው እያየ ነው ነው ሲጀመር ማለት ነው። ሌሽ ምንም አይነት ፍቅር ሳይኖር በቃ ባልፈለግኩኝ፣ ተፈለገልኝ፣ ተዘጋጀልኝ ያለ ያላ አላሁ አክበር። እንዴት ያን እንዴት ሊሆን ይችላል? ወላ ከባድ ነው፣ ወላ ከባድ ነው፣ በጣም ይከብዳል። ስለዚህ ሴቶች እኛ ራሳችንን ማክበር አለብን። ራሳችንን እንደዚህ ርካሽ አድርገን ማካየን ለወንዶች መጫወታ እንሆናለን። ወላህ ርካሽ አለ። ወንዶቹም ደግሞ እንደዚህ እንደ ጠለበ እቃ ጠልባችሁ አታዝቅ አታግቡ። ወላህ ቢያንስ አጥኗት፣ ምን አይነት ሴት ናት ብላችሁ አጥኗት። ሚዲያ ላይ ሁላችንም ጻድቅ ነኝ፣ በጣም በጣም ማለት ነው። ግን በውስጣችን ብዙ የተደበቀ ነገር አለ፣ በጣም ብዙ ስለዚህ ይሄንን ነገር ታሳቢ በማድረግ ታጋቡ ማለት ነው። አትፋቱ፣ ተጋቡ። እኔ እንግዲህ ዛሬ ሀሳቤ ይሄ ነው። ከተቃወማችሁ ዲስላይክ፣ ከወደዳችሁት ላይክ አድርጉ። ባይ ባይ።